ልጆች እንዴት ነው፣ እንዴት ነው የምረሳችሁ? ልጆች እንደምን ዋላችሁልኝ፣ እንደምን ውላችሁልኛል? ማታ ሰዓት፣ በምሽት ሰዓት ሁሌም ልቤ እናንተ ጋር ነው ያለው። የያንዳንዳችሁን ልብስ እያሸተትኩኝ የዮሴፍን፣ የሳሚዬን፣ የልዑሌን ትሸርታችሁን እያሸተትኩኝ እኔ አለቅሳለሁ አይደል ይቅርበሉኝ፣ ይቅርበሉኝ፣ በድያችሁ ከሆነ ይቅርታ፣ ይቅርታ። በቀራኒው አደባባይ ላይ ለተሰቀለው ጌታ ብያቸዋለሁ። ይቅርበሉኝ፣ በድያችሁ ከሆነ ልጆች፣ ልጆች፣ ይቅርበሉኝ፣ በድያችሁ ከሆነ ይቅርበሉኝ። እንዲህ ልርሳችሁ፣ እንዲህ ልርሳችሁ፣ እንዲህ ነው ረሳችሁ። ማታ ላይ እየተመላለስኩ በየክፍላችሁ ከሆነ ሙያችሁ በየክፍላችሁ እየተመላለስኩኝ እንዲሁኔ ለብቻ ያለው እናንተ ለብቻ ያለው፣ ከዛም ደግሞ ከዛም ደግሞ ድምፃችሁን ሰማለሁ፣ ደስ ይለኝ ነበር። ሀዘኔ ሁሉ እረሳው ነበር

ይመስላል ይብላል እኮ አሁን ማንኛውም ማንኛውንም ሰው ነግረህ እናት እናቴ ከምትሞትብኝ ብለህ ልጄ አንተ የምትማርበት ትምህርት ቤት አንተ የምትሄድበት ቦታ ሁሉ አብሬ እሄዳለሁ እኔ ከአንተ መሌት አልችልም፣ ልጄ። ከምሞትብ ልጅ በወንጀል ምክንያት በማጣት ምክንያት እውነት ኢትዮጵያውያን አላቅም አላቅም የወለዳችሁን ልጅ እንዳትለዩ። እውነት እኔ መልእክት አስተላልፍላችኋለሁ። የወለዳችሁትን የወደዳችሁትን ልጅ ያለ አባት ያለ እናት ያሳደጋችሁትን ልጅ አትጡ። መራመድ አቃተኝ፣ መቆም አቃተኝ፣ መቀመጥ አቃተኝ፣ ልጆችም ተለይቼ አቅም አጣው። አቅሜ የድጋሜ የአጣቴ የመከራ የትንሣኤ ልጆቼን አጣው። ልጆልጆች ልጆቼ፣ ልጆቼ፣ ውድ ኢትዮጵያውያን ቤተሰቦቼ ስሙኝ፣ ስሙኝማ፣ በደንብ ስሙኝ። የወለዳችሁትን ልጅ በወንጀል ምክንያት በማጣት ምክንያት እውነት ኢትዮጵያውያን አላቅም አላቅም፣ የወለዳችሁን ልጅ እንዳትለዩ። እውነት እኔ መልእክት አስተላልፍላችኋለሁ። የወለዳችሁትን የወደዳችሁትን ልጅ ያለ አባት ያለ እናት ያሳደጋችሁትን ልጅ አትጡ። መራመድ አቃተኝ፣ መቆም አቃተኝ። ውድ ኢትዮጵያውያን ቤተሰቦች ስሙኝማ፣ ስሙኝማ በደንብ ስሙኝ። የወደዳ የወለዳችሁትን ልጅ በወንጀል ምክንያት በማጣት ምክንያት እውነት ኢትዮጵያውያን አላቅም፣ አላቅም የወለዳችሁን ልጅ እንዳትለዩ እውነት እኔ መልእክት አስተላልፍላችኋለሁ። የወለዳችሁትን የወደዳችሁትን ልጅ ያለ አባት ያለ እናት ያሳደጋችሁትን ልጅ አትጡ። መራመድ አቃተኝ። ውድ ኢትዮጵያውያን ቤተሰቦች ስሙኝማ፣ ስሙኝማ በደንብ ስሙኝ። የወለዳችሁትን ልጅ በወንጀል ምክንያት በማጣት ምክንያት እውነት ኢትዮጵያውያን አላቅም፣ አላቅም። የወለዳችሁን ልጅ እንዳትለዩ። እውነት እኔ መልእክት አስተላልፍላችኋለሁ። የወለዳችሁትን የወደዳችሁትን ልጅ ያለ አባት ያለ እናት ያሳደጋችሁትን ልጅ አትጡ። መራመድ አቃተኝ፣ መቆም አቃተኝ፣ መቀመጥ አቃተኝ። ሰዎች ስሙኝማ ስሙኝማ በደንብ ስሙኝ። የወደዳ የወለዳችሁትን ልጅ በወንጀል ምክንያት በማጣት ምክንያት እውነት ኢትዮጵያውያን አላቅም አላቅም። የወለዳችሁን ልጅ እንዳትለዩ። እውነት እኔ መልእክት አስተላልፍላችኋለሁ። የወለዳችሁትን የወደዳችሁትን ልጅ ያለ አባት ያለ እናት ያሳደጋችሁትን ልጅ አትጡ። መራመድ አቃተኝ፣ መቆም አቃተኝ፣ መቀመጥ አቃተኝ። ልጆችም ተለየች፣ አቅም አጣሁ። አቅሚ የድካሚ የአጣቲ የመከራ የትንሳኤዎች ልጆችን አጣው። ልጆች ልጆ ከነኝ ልጆቼ ልጆቼ ልጆቼ፣ ውድ ኢትዮጵያውያን ቤተሰቦች ስሙኝማ፣ ስሙኝማ፣ በደንብ ስሙኝ። የወለዳችሁትን ልጅ በወንጀል ምክንያት በማጣት ምክንያት እውነት ኢትዮጵያውያን፣ አላቅም አላቅም የወለዳችሁን ልጅ እንዳትለዩ ለፊት አስተላልፍላችኋለሁ የወለዳችሁትን የወደዳችሁትን ልጅ ያለ አባት ያለ እናት ያሳደጋችሁትን ልጅ አትጡ። የድካሜ የኃጣቴ የመከራ ትንሳኤዎች ልጆች አጣው። ልጆቼ ልጆች ናገረኝ። ልጆቼ ልጆች ልጆቼ ውድ ኢትዮጵያውያን ቤተሰቦቼ ስሙኝማ ስሙኝማ በደንብ ስሙኝ። የወለዳችሁ ትን ልጅ በወንጀል ምክንያት በማጣት ምክንያት አስተላልፍላችኋለሁ። ልጆቼም ተለየቼ አቅም አጣው አቅም የድካሜ የወጣቴ የመከራዬ ትንሣኤ ልጆቼን አጣው ልጆቼን ልጆቼን አገረኝ ልጆቼ ልጆቼን ልጆቼን ውድ ኢትዮጵያውያን ቤተሰቦች ስሙኝማ፣ ስሙኝማ፣ በደንብ ስሙኝ። የወደዳ የወለዳችሁትን ልጅ በወንጀል ምክንያት የድካሜ የሀጣቲ የመከራ የትንሣኤ ልጆች ናጣው። ልጆች፣ ልጆች፣ ናገረኝ። ልጆች፣ ልጆች፣ ልጆች። ውድ ኢትዮጵያውያን ቤተሰቦች ስሙኝማ ስሙኝማ በደንብ ስሙኝ የወደዳ የወለዳችሁትን ልጅ በወንጀል ምክንያት በማጣት ምክንያት አስተላልፍላችኋለሁ። ልጆቼም ተለይቼ አቅም አጣሁ። አቅሜ የድካሜ የኃጣቴ የመከራ የትንሣኤ ልጆቼን አጣሁ። ልጆ ልጆች ያቀለ ል ውድ ኢትዮጵያውያን ቤተሰቦች ስሙኝማ ስሙኝማ በደንብ ስሙኝ። የወለዳችሁትን ልጅ በወንጀል ምክንያት